ጤና ይስጥልን። ይህ ቁም ነገር ሚዲያ ነው። የሩሲያው ፕሬዚዳንት ቭላዲሚር ፑቲን ምንም እንኳን ዩክሬንን በመውረር ዓለምን ቢያነጋግሩም በአውሮፓውያኑ 2014 ክሪሚያን የሩሲያ አካል ካደረጉ በኋላ ግን አገራቸው በአካባቢው እንዲሁም በመላው ዓለም እንዲኖራት የሚፈልጉትን ተጽዕኖ ደብቀው አያውቁም። ፑቲን ከአውሮፓውያኑ 2000 ጀምሮ ስልጣን ላይ የነበሩ ሲሆን በእነዚህ ዓመታት በፕሬዚዳንትነት እንዲሁም በጠቅላይ ሚኒስትርነት አገልግሏል። ከጆሴፍ ስታሊን በመቀጠልም ለረጅም ዓመታት ሀገራቸውን በመምራት ላይ የሚገኙ ፕሬዝዳንት ናቸው። ፑቲን በ2020 ህገ መንግስታዊ ማሻሻያ እንዲደረግ በሚል የተካሄደው ብሔራዊ የድምፅ አሰጣጥ ከስራ ዘመናቸው በላይ የስልጣን ጊዜያቸውን አርዝሟል። ፑቲን ገና እስከ 2036 ድረስ በስልጣን ላይ የመቆየት እድል እንዲኖራቸው ያደርጋል። አንዳንድ የፑቲን ተቺዎች የፑቲን አመለካከት በቀድሞዋ ሶቪየት ህብረት ዘመን አስተሳሰብ የተቃኘ ነው ይሏቸዋል። ፑቲን የሶቪየት ኅብረት እንዳልነበር ሆና እስከምትፈራረስበት ጊዜ ድረስ ኬጂቢ በተሰኘው የአገሪቱ የስለላ ተቋም ውስጥ ሰላይ የነበሩ ሰው ናቸው። በጣም ቅርብ የሚሏቸው ወዳጆቻቸውና ደጋፊዎቻቸው ጋር በይፋም ይሆን በሚስጥር ጠበቅ ያለ ወዳጅነት አላቸው። ፑቲን የፖለቲካ ህይወታቸው የጀመረው በአውሮፓውያኑ በ1990ዎቹ ውስጥ ሲሆን በወቅቱም የሴንት ፒተርስበርግ ከተማ ከንቲባ ዋና አማካሪ ነበሩ። ከንቲባው ፑቲን ዩኒቨርሲቲ ሳሉ ህግ አስተምሯቸዋል። ከንቲባው በ1997 ላይ ኬጂቢን ተክቶ የተቋቋመው ኤፍኤስቢ የተባለው የስለላ ተቋም ኃላፊ ሆነው ክሪምሊን ገቡ። ትንሽ ቆይተውም የሩሲያ ጠቅላይ ሚኒስትር ተብለው ተሾሙ። በ1999 የቀድሞ የሩሲያው ፕሬዝዳንት ፕሬዝዳንት ቦሪስ የልሰን ከስልጣናቸው በመልቀቅ ፑቲንን የሩሲያ ተጠባባቂ ፕሬዝዳንት በማድረግ ሾማቸው። ከዚህ ጊዜ ጀምሮ ታዲያ ቭላድሚር ፑቲን በስልጣን ቆይቷል። ለሶስተኛ ጊዜ ለፕሬዝዳንትነት ለመወዳደር ሞክረው ያልተሳካላቸው ፑቲን ከ2008 እስከ 2012 ድረስ ደግሞ በድጋሜ ጠቅላይ ሚኒስትር ሆነው አገልግሏል። 2012 ላይ በተካሄደው ምርጫ ደግሞ 66 በመቶ ድምፅ በማግኘት ብሔራዊ ምርጫውን አሸንፊያለሁ ቢሉም በርካቶች ግን ምርጫው ተጭበርብሯል ብለው ነበር። ፑቲን በሶቪየት ህብረት ዘመን የነበረውን ወታደራዊ ፉክክር በድጋሜ በማምጣት ጭምር እንዲሁም ከዚህ በፊት ተከልክሎ የነበረውን የጆሴፍ ስታ

በአደባባይ መስቀል ፈቅደዋል። ሩሲያ የሰራችው የኮቪድ-19 መከላከያ ክትባትም ቢሆን ስያሜው ስፑትኒክ ቪ እንዲሆን የተደረገው ሶቪየት ሕብረት በ1957 ላይ ያመጠቀቻትን መንኮራኩር ለማስታወስ በሚል ነው። ከዓመታት ወዲህ ከዩክሬን ጋር በገቡበት ጦርነት ምክንያት እንዲሁም በሶሪያው የእርስ በርስ ጦርነት ፕሬዚዳንት በሽር አልአሳድን በመደግፋቸው ምክንያት የምዕራቡ ዓለም አገራት ፑቲንን ይበልጥ በጥርጣሬም እንዲመለከቷቸው አድርጓል። ከቀዝቃዛው ጦርነት በኋላ የሩስ ሩሲያና የምዕራቡ ዓለም ግንኙነት የተገደበና በመጠራጠር ላይ የተመሰረተ ሲሆን የአሜሪካው ፕሬዚዳንት ዶናልድ ትራምፕ ለፑቲን ያላቸውና አድናቆት መግለጻቸው ጥልቅ መነጋገሪያ ሆኖ ነበር። ተሰናባቹ የአሜሪካው ፕሬዚዳንት ጆ ባይደን ግን ፑቲን ገዳይ ናቸው ሲሉ መግለጻቸው ይታወሳል። 2021 ላይ በተሰራ አንድ ጥናት መሰረት 48 በመቶ የሚሆኑ ሩሲያውያን ፑቲን ከ2024 በኋላም የአገሪቱ ፕሬዚዳንት ሆነው እንዲያገለግሉ ይፈልጋሉ። ምንም እንኳን በርካታ የምዕራቡ ዓለም መሪዎች ይህንን ያክል ቁጥር ያለው ደጋፊ ማግኘት ቢከብዳቸውም፣ ሩሲያውያን ግን አሁን ካለው ሁኔታ አንጻር የተሻለ አማራጭ የለንም ብለው ሊያስቡ ይችላሉ። ፑቲን አገሪቱ የተረጋጋችና ሰዎች ሰርተው መቀየር የሚችሉበትን ሩሲያ መፍጠር እንደቻሉም ይነገርላቸዋል። በስልጣናቸው ወቅትም ከፍተኛ የሆነ መካከለኛ ገቢ ያለው ሕዝብ መፍጠር እንደቻሉ ይነገርላቸዋል። በዕድሜ ገፋ ያሉ ሩሲያውያን ከሶቪየት ህብረት ውድቀት በኋላ ፑቲን ምን አይነት ለውጦችን እንዳመጡ ስለሚያውቁ በደንብ ድጋፋቸውን ይሰጧቸዋል። ነገር ግን ሌላ መሪ አይቶ የማያውቀውና አዲስ እየመጣ ያለው ወጣቱ ትውልድ ለፑቲን ያለው ድጋፍ እምብዛም ነው ተብሎ ይነገራል። ሀያ ሀያ አንድ ላይ እንኳን የፑቲን ቀንደኛ ተች የሆነው አሌክሲ ናልቫሊ በቁጥጥር ስር መዋሉን ተከትሎ በሺዎች የሚቆጠሩ ሩሲያውያን ወጣቶች በአደባባይ በመውጣት ተቃውሟቸውን አሰምተዋል። ናልቫኒ የመንግስትን ሙስና በማጋለጥና ፑቲን የሚመሩትን መንግስት የሌቦችና የአጭበርባሪዎች ስብስብ ነው ብሎ በመተቸት የሚታወቅ ነው። ይህንን ተቃውሞ ተከትሎም መንግስት በሺዎች የሚቆጠሩ ዜጎችን በቁጥጥር ስር አውሎም ነበር። ፑቲን ከባድ የልጅነት ጊዜ እንዳላቸው ይነገራል። ፑቲን አስቸጋሪ የልጅነት ጊዜ እንዳሳለፉ በብዙዎች ይነገራል። በልጅነታቸው በሰፈራቸው ከሚገኙ ልጆች ጋር ሁሌም እንደተጣሉ ነበር። ይህንን ተከትሎ ነው ራሳቸውን ለመከላከል በሚል የጁዶ ስፖርትን በልጅነታቸው መማርም የጀመሩት። የክሪምሊን ድረገጽ ላይ በሰፈረ አንድ መረጃ መሰረት ፑቲን ገና ታዳጊ ሳሉ ነበር የሶቪየት ህብረት የስልላ ተቋም ውስጥ መስራት ይፈልጉ የነበረው። ከአመታት በፊት የሌኒግራንድ ጎዳናም አንድ ወርቃማ ህግ አስተምሮኛል። ፍልሚያው የማይቀርልህ ከሆነ የመጀመ የመጀመሪያውን ቡጢ ሰንዝር የሚለው በማለት ፑቲን 2015 ላይ ተናግረውም ነበር። ፑቲን በርካታ ሚሊዮኖችን የሚያንቀሳቅሱ ወዳጆች ያሏቸው ሲሆን እርሳቸውም ቢሆን ቀላል የማይባል ሀብት እንዳላቸው ይነገራል። ነገር ግን የቤተሰባቸውንና የራሳቸውን ገንዘብ ነክ የሆኑ ጉዳዮች በከባድ ሚስጥር ነው የሚይዙት። ፑቲንና ባለቤታቸው ሊዩድሚላም ከ ሰላሳ ዓመታት ትዳር በኋላ የተፋቱ ሲሆን ሊዩድ ሚላም በስራ ፍቅር የሰከረ ሰው ነው ስትል ፑቲንን ገልጻቸው ነበር። ሮይተርስ የዜና ወኪል እንደሚለው ከሆነም የፑቲን ሴት ልጅ የሆነችው ካትሪና በሞስኮ ስቴት ዩኒቨርሲቲ በከፍተኛ ኃላፊነት ቦታ ላይ ትገኛለች። ሩሲያ ውስጥ ከፍተኛ የሰብአዊ መብት ጥሰት እንደሚፈጸም በርካቶች በተደጋጋሚ የሚገልጹ ቢሆንም የሀገሪቱ መገናኛ ብዙሃን ግን እዚህ ግባ የሚባል የህዝቡን ጥያቄዎች የሚያስተጋቡ ዘገባዎችን ሲሰሩ አይስተዋልም። ጤና ይስጥልን። ይህ ቁም ነገር ሚዲያ ነው። ትኩስ መረጃዎችን የኪነ ጥበብ ዜናዎችንና ልዩ ልዩ ማህበራዊ ጉዳዮችን በየዕለቱ ለመከታተል የቁም ነገር ሚዲያ የዩቲዩብ ቻናልን ሰብስክራይብ ያድርጉ። ቪዲዮዎቻችንን ደግሞ ላይክ እና ሼር በማድረግ ቤተሰብ ይሁኑ። ቁም ነገር ሚዲያ ኦፊሻል ብለውም በቲክቶክ ፎሎ ያድርጉን። ከልብ እናመሰግናለን። ቁም ነገር ሚዲያ፣ ለቁም ነገር እንሰራለን።